እኔ የምለው ማለት ነው። እኛ በሀገራችን ተባልተን በሰው ሀገር ተባልተን፣ ለምን እስከዚህን ድረስ የዚህን ያህል ጭካኔ ነው? እንጃ በጣም ነው እንትን ያለኝ በእውነት ሰላም፣ ጤና ያስጠልኝ እንጂ የተከበራችሁ የማስተከታዮች፣ እንግዲህ እኔ ዛሬ የተሰማው ነገር ማለት በቃ ፕሬክሳ በሸው ቴዲ ሞት ብሎ ያንተ መሞት እንዴት ነው የማምነው ብሎ ሲኮስት እንደ የተሳሳቱን እንዲ ነው ሌላ ነው እኔ የመሰለኝ ማለት ነው እና ግን በደንብ ነው የማስታውሰው ማለት ነው በደንብ ከ ከፕራንክ ሲደራረጉ ከነም ከመሲ ጋር ኢትዮጵያም ገብተው አብሮ ሲቀላለዱ፣ ሳውዲ ያሉ ራሱ ነፍሰ ጡሩና ብሬክስ ጥዋት መጡ። መሲን ሲንከባከባ ስንት ነገር ስንት ነገር ማለት ነው ስንት ነገር። እና እኔ በጣም ነው እንትን ያለ ማለት ነው። በጣም ነው የገረመኝ የዚህኛል ጭካኔ። ልጁ ምንም ነገር የሚናገር ሰው አይደለም ምንም ነገር ማለት ነው። ህይወት እንደዚህ ናት ማለት አያችሁ አይደል? ዛሬ ታይተን ዛሬ ታይተን መቀና ግን እንደዚህ ነው፣ ህይወት እንደዚህ ነው። ግን እስከዛው ድረስ መባላት፣ መጨካከል ምን አይነት ጨካሚ ናቸው? የሰው ልጅ እንኳን ማለት የሆነ ደብድቦ እንኳን መተው ማለት ምን አይነት ሰዎች ናቸው? ማን ነው የገደለውስ? እስካሁን ድረስ ምንም የተነገረ ነገር የለም። ግን የራሱ የሀገሩ ልጆች ጓደኞቹ ናቸው የገደሉት ብለዋል ማለት ነው እና አስክሬኑ ራሱ እንግዲህ ያው ለአስክሬን ወደ ሀገሩ እንዲሄድ እንግዲህ ብሬክ ተሰበሰበ፣ ግሩብ ተብሏል ማለት ተጀምሯል ማለት ነውና በእውነት እናቱ ምን ትሆን? እናቱ ምን ትሆን? ምን ትል የኔ ማለት እሱ ብቻ እኮ ነው ወንዱ ማለት ነው አሉ እሱ ብቻ ነው፣ እኔ ላይ የለም በጣም የሚ እንደውም እኮ የዛሬ ስምንት ቀን ነው ዘጠኝ ቀን ቪዲዮ ሰርቶ ነበረ ፊቱ ተበላሽቶ፣ በጽኸው ምች መጥቶኝ ነው ምናምን እያለ ከሚስቱ ጋር ደውሎ ሲያወራ ነበር። ይህ እናደረግኩት ይህ እናደረግኩት እና አሁን እየተስተካከለ ምናምን እያለ ሲያወራ ነበረ። ከዚያ ድጋሜ እሱን ታውቋታላችሁ ማለት ነው። እና እኔ በእውነት እኔ በቃ ማመን ያቃቴ ማለት ነው። በጣም በጣም ጭራሽ ማለት ምንም አረ አውቀ ነው እንደምናምን መጀመሪያ ቲክቶክ ላይ ስገባ ቦሰቷል። አይ እናንተ ደግሞ ለፎሎወሩ ብላችሁ ነው እንጂ እንደዚህ አይደለም ምናምን። ከዛ ዩቲዩብ ስገባ ብሬክስ ፖስቶታል። ይሄ ነገር እንዴት ነው ይሄ? አሁንም ፌስቡክ ላይ ስገባ ደግሞ ብሬክስ ፖስቶታል ማለት ነው። በጣም የሚያሳዝነው ማለት ነው። እኔ እኮ ማለት የሰው ልጅ ፈጣሪ በፈቀደ ሰዓት ይገለነናል። አይደለም እንዴ እንሄዳለን መቼም ፈጣሪ የሚያናድድ እኮ ፈጣሪ በቃ ፈቀደ ፈጣሪ ፈቀደ ነው። ግን ደግሞ በአጭር ማስቀረት ማለት ሰዎችን እንደዚህ በጩቤ ሞጋ ሰዎችን እንደዚህ እንትን ማለት መግደብ ምን ጭካን ውስጣችሁ ማለት ምን አይነት ነገር ነው ያለው? እኔ እኔ ስለአልገባኝ ነው በእውነት እኔም በጣም ነው በቃ የሚዘገንናኝ በጣም በጣም። ይሄ ልጅ ማለት ነው ታውቁታላችሁ፣ ሳውዲ ነበረ። ከዛ በኋላ ታስሮ ወደ ኢትዮጵያ ሂዶ ከዛ አቡ ህይወቱን አደጣ ኢትዮጵያ መኖር ጀመረ። እያያችሁት፣ ኢትዮጵያ እንግዲህ ወደ ራያ ደግሞ በለጠ ጦርነት ነበረ ያያ በጣም ህይወቱ ጠውራ ድሆነበትና እንደገና ደግሞ ተመልሶ ደግሞ መቶ ሳውዲ እየኖረ ነበር እየኖረ እያለ አሁን እንደዚህ ሆኖ። በነገራችን ላይ ስልት አንድ ጊዜ ካልተሳካ በጣም ከባድ ነው። አብሶም ሳኡዲ ለወንድ ልጅ በጣም የወንድ ልጅ ህይወት እየቀጠፈ እያለ ሳኡዲ ናት ማለት ነው። እኔ ብዙ ጊዜ እናገራለሁ ማለት በራያና በወሎ ያሉ ደላሎች፣ ፈጣሪ አምላክ እውነት አይማራችሁ እውነት በጣም እንጃ በሰው ልጅ ማለት በሰው ልጅ ህይወት ነው በቃ ልጆቻቸው የሚያሳደጉት በሰው ልጅ ህይወት መቀለድ በሰው ልጅ በጣም በጣም ያሳዝነ ምክንያቱም በቃ አንድ ጊዜ ወጡ ማለት ወጡና፣ የሆነ ብር ማግኘት ለምዳችሁ፣ በኋላ ላይ ብር ስታጡ ምንም ነገር አይደስ፣ ሂዱ ሂዱ ነው የሚላችሁ። አይጥማችሁም፣ ገባችሁ አይደለም አይጥማችሁም፣ ደስም አይላችሁም ማለት ነው። የሚያስደስታችሁ ነገር የለም። ስለዚህ ያ ያ ነገር እያለ ያ ያ ነገር እያለ በቃ ቢመለሱ እንኳን ተመለሱ። ስንት ስንትናቸው ታስረው ወደ ሀገራቸው ሄደው እንደገና ነገሮቹ አልሳካ ብለው ደግሞ የሚመለሱ አሉ። በጣም ነው እንትን የሚለው ማለት ነው በጣም ነው የሚገርመው በጣም ያሳዝናል ለምን ብር አግኝታችሁ እናንተ ስታጡ አግኝታችሁ ስታጡ ደግሞ ሰው እናንተን አይፈልጋችሁም እውነት ለመናገር እናንተን አይፈልጋችሁም ሰው ይሄ ነገር ደግሞ በጣም ከባድ ነው በጣም ለሱ በጣም ከባድ ሆነበት እና ነገሮች አስተካከል ብሎ ተመልሰው ስደት መጡ ማለት ነው በጣም ያሳዝናል እውነት በጣም ነው የሚያሳዝነው ይዚና ያል ጨካ ነ ማን እንደዚህ ልጁ ማለት ነው። ምንም ነገር የሚናገር ነገር ልጁ አይደለም። በጣም ዝምተኛ በጣም ጥሩ ልጅ ማለትነ እንደ መልኩ በጣም ፀበዩ ራሱ በጣም ወርቅ ነውአሉ ማለት ነው። ግን ማነው እንደዚህ ጨካ ነው እንደዚህ እንደዚህ የሰው ልጅ በዚህ ልክ መጨካ በዚህ ልጅ ማት በጣም ለእውነት በጣም እንጃ ብቻ በጣም በጣም ነው የሚከብደው ከምንም በላይ በጣም ከመታሰቡት በላይ ሁሉ ነገር በጣም ይከብዳል የዚህን ያህል ክፋት የዚህን ያህል እንትን ለምን ለምን የዚህን ያህል ወን በጣም እኮ ነው የሚከብደው በጣም ይከብዳል በጣምም ያማል እውነት ለመናገር እና የሚደረገው ነገር በጣም ነው እንደነሚለው የዚህን ያህል ጭካኔ በወንድ ወንድም በወንድሙ የዚህን ያህል ጭካኔ ይሄን ልጅ ምን ሰርቶ ነው ምን አድርጎ ነው ምን በድሎ ምንም አልበደለም ታስታውሳላችሁ ብሬክስ ታስሎ ሳለበቀ ስለሱ እየጠየቁት በጣም እያዘነ ነበረ። በጣም ማለት ነው የብሬክስ ብቻ። የሀገሩ ልጅ ነው፣ የሰፈሩ ልጅ ነው እና በቃ ዙሮ አብሮ አደግ ነው እና በጣም ከእሱ ጋር ለያዩ ማለት ነው አብሮ ነው እንትን ነው ታይድ ለያዩ እና ለዚች ህይወት፣ እናንተ ለዚች ህይወት ትላላችሁ፣ ማለት ለዚህ ህይወት ነው እንደ የምለፈው ትላላችሁ። አሁን ካጎናችሁ ያለው ሰው እንደ ዋዛ ስታጡት፣ ለዚህ ህይወት፣ ለማንኖርበት፣ ለዚህ ያልስቃይ ለማንኖርበት፣ እንደዚህ እስበሱ መጣላት መበላላት ለዚህች መሬት እስበሱ፣ ጦርነት እንጃ። ብቻ በጣም በጣም ነው እንትን የሚለው በጣም ነው የሚከብዱን እንት ለመናገር ማለት ነውና፣ እኔ እንጃ ምን ልበላችሁ፣ ምን ልበላችሁ። እኔ በጣም ነው የዘገነኝ ማለት፣ መስማትም ሆነ እንት ማለት በጣም ያማል፣ ሆነ በጣም ያማል። እናቱ፣ እናቱ የኔ እናት ምን ትሆን ይሆን? የኔ እናት ምን ትሆን ይሆን? በጣም ያማል፣ በጣም ነገሮች ሁሉ በጣም ነው የሚከብዱት። በጣም ይከብዳሉ።